ቼላው ወንድም ጥላ የእኛ ሰላም አስከባሪ ምንም አታመጣም ጥግህን ያዝ ነው የሚል ቼላው ሰላማችንን ነው ያስከበረልን ነው ማለት ቼላው የለንደን ኩራት ለንደን ኢዝ ቡሉ ለንደን ኢዝ ቡሉ ነው የሚል ወንዳውንድ ክለብ ስትደግፍ ማለት ነው ወንዶ ነው ያሳያል እንዲ ልባ አያዳምጥም አዳምጥ ያማያል እንዴ ዚስ ኢዝ ቼልሲ አሁን ወጣ ወጣ በሉልኝ ይውላችሁ እንደዛ ስታለቃቅሱ የነበራችሁ ሰዎች ወጣ ወጣ በዱል። ትልቅ ውጤት ነው ለእናንተ። አቻ ብዬ ነግሬያችሁ ነበር። የእናንተ ደካማ ጠንካራ ጎን የና ጠንካራ ጎን የራሳችሁ ደካማ ጎናችሁ ይሆናል ብያችሁ ነበር። አየሁ እኔ ዛሬ ማለት ነው። ኤንዞ ማሬስካ አለመፍራትህን አየሁ፣ አጥቅሙን አየሁ፣ አለመፍራትህን። በቃ እንዲህ ነው ካልፈራ። እኔ ቲሜ ወንድ ነው አውቀዋለሁ። ቲሜ የእኔ ቲም ምን ማድረግ እንደሚችል አውቃለሁ። ይሄ ነው ተናድጅ አለው እንደውም ድንገርህ ያርሰናል ደጋፊ ልንገርህ፣ ተናድጃለሁ። ለምን ተናደድክ አትለኝም? ካይሴሮ በቀይ ባይወጣ ኖሮ ምን እንደሚፈጠር ታየው ነበር። ጨዋታው ላይ የለህም ነበረ፣ በቃ ሰው ነው። ይንዞ ማሬ እስካ ጠንቆ አይቀልብም። ሳሊባ እንደማይገባ ሊገምት አይችልም። ገብቷል፣ የፈጠነ ማለት ነው። ሳሊባ እንደሌለ ሲያይኮ ሰከንዳፍ ላይ ዴላፕን አስገባ። አየር ኳስ የሚባል ነገር አ አስበዋል። ፈርስታፍ ዴላፕ ጀምሮ ቢሆን የአየር ኳሱን እኛ እየወረድነው ቢሆን ምን እንደምንፈጥርብህ በፈጣሪ ስም። ጆአዎ ፔድሮ እኮ ስቶልሃል እንደሆንኩ በቃ ካይሴዶ ትንሽ በቃ ይሄ ስህተት ቲሙን አቻ እንዲወጣ አድርጎታል። የምር ጭራሽ ጭራሽ በጣም እኮ እንዲህ ለፈለፋችሁ በጣም በጣም ማለት ነው። እንዴ፣ ምን ሆናችሁ ነው? እኛ እኮ ነን። ይሄ እኮ ነው ቲሙ ቼልሲ ወይ ብራዘር ከመጣ መጣ ነው። ማንንም አያዳምጥም፣ አያዳምጥህም። ልንገርህ፣ የመልስ ጨዋታ አለ። በሜዳ በሜዳ መጥቼ ምን እንደማደርግህ ያሳያሉ። ነገርኩ። ክፍተትህን እኮ የእንዞ ማሬስካ በደንብ ነው የሚያመጣልህ። ዛሬ ባለፈው ለታ ይዤ ታክቲክ ሳወራ የነበረ ሰዓት ላይ ስናገር የነበረውን ነገር በደንብ ዛሬ ያያችሁት ይመስለኛል። እሺ፣ አንድ እኩል። በጣም ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መጥተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም በጣም ይከብዳል፣ በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ፣ አቅለ መናገር ማለት ነው ስለ ብዙ አደረግኩኝ፣ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም። እና በቃ አቅለ መናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያደረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጊያለሁ። ለእግር ኳስ ብዬ ስቱዲዮ ሴታፕ ለማድረግ ብዙ ወጪ አድርጊያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ብዙ ብዙ ብዙ ወጪ አውጥቻለሁ። ጀስት ዩቱብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ። እና ምን ያህል ሰው እንደሚያበረታታኝ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቱብ ሰብስክራይብ ስታደረጉ ነው የሚነግረኝ። እና ይህን ብታረጉ በጣም ሞራሌ ይመለሳል ብዬ ገምታለሁ። ሞራሌ በአሁኑ ሰዓት ዝቅተኛ ነው፣ በጣም ዝቅተኛ ነው። መጥቼ በእናንተ ፊት መናደድ ራሱ እስኪደብረኝ ድረስ ማለት እና እስከዚያ ድረስ ምናልባት ቲክቶክ ላይም ስለሌሎቹን ክለቦች ምናምን ሁሌ ቪዲዮ ለመስራት ብርታት መሆን ከቻላችሁ ከብታችሁ ዩቱቤን ሰብስክራይብ አድርጉልኝ እና ሞራል ስጡኝ ቢያንስ የእናንተን የልብ አዋርድ ላሸንፍ እናንተ ቦታ እንደምትሰጡኝ እንደምታደንቁኝ ምናም የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። የማሸነፍ የነበረብን ጨዋታ ነበረ፣ ግን ያው ባየር ሙኒክ ባየር ሙኒክ ጨዋታ ላይ በአምስተኛ ማርሽ መሄድ ዋጋው ያስከፍላል። ይሄ ነው ለዛ ነው የባየር ሙኒክ ጨዋታ ብንሸነፍ ይሻለኛል ያልኩት የነበረው ሃንግማኖች ለእናንተ አንድ እኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ ግን አንድ ሳምንት ሚዜ ሆናችሁ ከዛላ ወደ ሶስተኛ መለስኳችሁ ለሚዜነት አትመጡም ለሚዜነት አትመጡም እንደዚህ የሚያወራ ሚዜ አይቻላል ሲቲ ወደ ቦታው ተመልሷል ሲቲ ነው ዘንድሮ ሚዜ የሚሆነው እስከዛ ድረስ እስቲ ሰብስክራይብ እያደረጋችሁ ቲፎዞ ላይ ሞራል ሁኑን ሞራል እንዲኖረን ስለ ሌሎች ቡድኖችም ስለ ራሴ ቡድን ራሱ በተለይ ተሸንፈን መጥቼ ቪዲዮ መስራት በቃ ድብር ብሎኛል፣ ድብር ብሎኛል። ያር ዘ ጋነርስ ዋንጫውን እንበለዋለን። እኔ መጥቼ ቪዲዮ ሰራውም አልሰራውም ዋንጫውን እንበለዋለን። ሜይ ላይ ትደሰታላችሁ ብዬ ገምታለሁ፣ የአርሰናል ደጋፊዎች። እኔም አብሬያችሁ እደሳታለሁ። የእኔ ደስታ ዛሬ ቢጀምር ደስ ይለኝ ነበረ፣ ትላንት ቢጀምር ደስ ይለኝ ነበረ። አሁንም እድል አለ። ቲፎዞ ላይ ገብታችሁ ሰብስክራይብ በማድረግ ቀጥልበት። ለእናንተ ስል ነው የምለፋው፣ እና ልፋቴ እንድቀጥልበት ብታበረታትኝ ደስ ይለኛል። እስከሚቀጥለው ቪዲዮ ድረስ መልካም ጊዜ። ጀሞ አልወጣልኝ። ምን ይሄ ጨዋታ ተለጥለጠ። የተሸነፍነው ጀሞ ተለጥለጠ። የተሸነፍነው እንዲ ይሄ ጨዋታ ላይ ማለት ነው ነጥብ አገኘን ብዬ ማሰብ በጣም ይከብደኛል። ጀሞ በጣም ማለት ነው። እንዲ ምን ሆኖ ነው ዛሬ ማስኬራ፣ እናንተ ምን ሆኖ ነው እንዲ እንዴት ነው ፓስ ማድረግ የሚያቀተው ፓስ ማድረግ ያቀቷል ጀማ ፓስ እንዴ ጋብርኤል ማጋሌሽ እና ሳሪባ በጣም ልዩነት ያላቸው ተጫዋቾች ናቸው ጀማ ማለት ማንም ሊተካቸው የማይችል ተጫዋቾች እንደሆኑ ነው በቃ ዛሬ ያረጋገጥኩት ማለት ማንም ማለት ነው በእርግጥ አርቲታ እነዚህን ሁለት ልጆች አጣምሮ ለአንድም ጊዜ ምናምን አልሞከራቸውም በእርግጥ አርቲታ እነዚህን ልጆች አጣምሮ ብዙ ጊዜ አልሞከራቸውም ቢሆንም ግን አረ ሳሪባ እና ማጋሌሽ ጀማው የአየር ኳስ አንድ አንጠቀምም አንድ የምድር ውስጥ ተውት። እንደዛ ግጥቅጥ ብለው እየተከላከሉ ለማንኛውም ግን ቸልሲ ዛሬ ላሳየው ብቃት ሚገርም ሚገርም ሚገርም። ግን አርቴታ እኔ ተቀያሪ ተጫዋች እያለ ለምን እኔ በነዛ ተከላካዮች ብቻ ምድርቅ ማለት እንደፈለገ አልገባኝም። በተለይ ማስኩራ እንዴ! እያንዳንዱ እኮ የሚያወጣቸው ኳሶች እኮ የተበለሻሹ ነበር። እያንዳንዱ ማለት ነው ጀማ። ለማንኛውም እንግዲህ ምንም ለማንኛውም የለውም ጀማው ለማንኛውም በቃ እሺ ይሄንን ወጥ የሆነ የሚዋንጫት የምትሉኝ በመቤቴ የተዝረከረከ አቋም የተዝረከረከ አቋም። በቃ ቼላው ወንድም ጥላ ከለላ ማለት ነው፣ ሁሉም ይቅርበት፣ አንተ ብቻ በላ ትችላላችሁ። ካይሴዶን የሚያክል ኪ በቃ ቁልፍ ተጫዋች ገና 38ኛ ፈርስታፍ ወጥቶበት እንደዚህ ፈትናችሁ፣ አልበለጣችሁም ከፖዚሽኑ ውጭ እኮ አልበለጣችሁም እኮ። ሙከራ ይበልጣችኋል፣ ኦን ታርጌት እኩል ናችሁ። ዲክላን ራይስ ኦር ካይሴዶ አብሮ ነው፣ እንደ ዲክላን ራይስ ይወጣው ምን አይነት አቋም ነው? እንደዚህ አይነት እኛ እንደዚህ አይነት የዋንጫ ቲም አይተን አናቅም። እንደው ደና ቆፍጠና ያለ ከኋላ ያደናበራችሁ ቲም አታችሁ ነው እንጂ ምንም ምንም ምኑም የዋንጫ ቲም አይመስልም። የማሸነፍ ፍላጎት የለውም። ትንሽ ጠንከር ያለ መከላከል ሲገጥመው ይፈተናል። ከቆመ ኳስ ውጪ ምንም እድል መፍጠር አይችል የነሆለለ ቲም። አንድ ቲም ጠንከር ብሎ ከኋላ ይከተልሽ ብቻ ትደናበር ያለሽ ይሄ ደከመ ቲም ነው። ምንም የዋንጫ ሜንታሊቲ የለውም እያልኩሽ ነው ጎብዬ። ዛሬ ግን ማለት ነው አዳማ ኤቨንት ነበረንና፣ በቃ እመቤቴን ነው የምላችሁ። ታውቆኛል ታውቆኛል፣ የነገርኳችሁ ሰዎች ኮመንት ላይ ማለት ነው። ይኸውልሽ ቡዳን እንዳልመስላችሁ፣ አንድ እኩል ነው። ዛሬ ዩናይትድ ክሪስታል ፓላስን ያሸንፋል። ቼልሲ ካርሰናል አንድ እኩል ነው የሚወጣው። ምን አለበሉኝ፣ ምን አለበሉኝ እያልኩ ነው። አንድ እኩል ይወጣውና ጭራሽ በቀኝ ወጥቶበት ነው አንድ እኩል የወጣውና፣ ይሄ ፎጣ ፎጣ ፎጣ የሆነ ቲምሽ ገና ይዝረከረክልሻል፣ ጎብዬ ገና ይዝረከረክልሻል። ነጥብ ስታንጠባጠቢ እንዳላገኝሽ እንዳላገኝሽ። ዛሬ ስጠት ከመደረግ ትንሽ ነው የተረፍሽው፣ ግን ይሄም ስጠት አይተናነስም ከመደረግ ነው የምልሽ፣ ማለት ነው አገኝሻለሁ። ወያለው እፈር እፈር፣ ወያለው እፈር ዲ በቀኝ ወጥቶብኝ፣ ላስጨንቅህ በቀኝ ወጥቶብኝ ምንም እኮ አልተመጣጠርንም፣ ምንም እና ወንድ ዳኛ እግዚአብሔርን አንድ ፋውል ለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀይ መንቀል አልፈለግም። ይህን ቲም ማለት ነው ለዋንጫ እንዳታስቡ። ጭራሽ አንድ የተሳሳተ ኳስ አገኛችሁ። እድሜ ለጆዋፔሮ፣ ጆዋፔሮን አመስግኑ። ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ስቴፋ ቢያንስ ልምድ ነው ምነበል ጆዋፔሮ ምን ይባላል? እንዲህ ስንትን የከፈላችሁት እና ማዱዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሴት የሆነ ላበላም ነው የምናደረግ ጠብቅኝ። በአመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት ተቃጠልኩኝ። እግዚአብሔር ነው የምላችሁ ዛሬ ተቃጠልኩ። ጨዝኩ በቃ እኔ እኔ ብጮህ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነ ነው? ምንም እኮ ፈርስታፍ እኮ በቃ ምንም የዛሬው የዛሬው አንድ ደህና ተጫዋች ዴክላን ራይስ ነው ለኔ በቃ አለቅ። ከቀያሪዎቹ በፊት ማለት ነው ሴት ፒስ ይገባብናል። አስር ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል። ጋይስ ያቃጥላል፣ ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ቼልሲዎች ግን ማለት ነው አህዮች ምንድን ነው ጓስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ወጠጤ ብቻ እንዴ! ደረቱን ይሰጣል በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው እየቻልክ ነው ችለ ራሱ ማለት ነው፣ ግን ይኸውልህ አንድ ሺህ አምስት መቶ ስልሳ ሁለት ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም ምንም አልክ ምንም ለንደን ቀይናት ምንም አጣመጣ ማለቅ እስቃለሁ እንዲህ ፋሚሊ ዛሬ አርፍጄ ነው የመጣሁት። ያው አራዳ ኤፍ ኤም ላይ ኳስ እያስተላልፍ ነበረ ቼልሲ ከአርሰናል ጨዋታ በነበረበት እሱ እያስተላልፍ ነበር፣ ለዛ ነው የዘገየሁት። እና ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ዛሬ ቼልሲ ነጥብ ጥሏል ማለት ይቻላል ብዬ አስባለሁ። ያው በቀይ ቢወጣበትም ውጤቱን ሲፈልግ የነበረው ሲያጠቃ የነበረው ቼልሲ ነው የነበረው ያው ብዙ የሚያስቆጩ ኳሶችን በእርግጥ አልሳትም ምናምን አልተጫወተም፣ ግን በቀይ የወጣበት አርሰናል ነበር የሚመስለው አርሰናል ዋንጫ ለማንሳት ያለበት ግዴታ ያለበት ቡድን ነው። ልክ እንደ ኢንዞ ማሪስ ከቼልሲ ይልቅ አርሰናል ነው እና ግዴታ ያለበት፣ በእያንዳንዱ ጨዋታ ማሸነፍ አለበት። በእያንዳንዱ ጨዋታ ደግሞ የሚከተሉትን የሚፎካከሩትን ክለቦች ማሸነፍ አለበት። አሁን ሶስቱን አግኝቷል፣ ሶስቱን አላሸነፍም፣ በአንዱ ተሸንፏል፣ ሁለቱን ነጥብ ጣለበት። እና እኔ ዛሬ በቀይም ቢወጣበት ቼልሲ፣ በቀይ ወጥቶበት እኮ አንድ ነጥብ እኮ ማግኘት ትልቅ ነገር፣ ግን ነጥብ ጥሏል ማለት ይቻላል ብዬ ነው ማስቡ ለቼልሲ። አርቴታ ይሄ ነጥብ በጣም በኋላ ለዋንጫው ላይ ዋጋ ያስከፍለው ይችላል። በእርግጥ ምክንያት አለው፣ አርሰናል አሁን እንደዚህ ለሆነበት ምክንያቶች አሉት፣ ጉዳቶች አሉ። ምን አሉ ግን ይሄን መጠቀም ነበረበት። እኔ የአርሰናል ደጋፊዎች ዛሬ ሴለብሬት አደርጋለሁ ወይም የሆነ ትደሰታላችሁ ብዬ አላስብም። በአቻው ግን ፉክክሩ ተፎካካሪ ስለሆነ ይሄን ማሸነፍ ነበረበት ብዬ አስባለሁ። የቼልሲ ደጋፊዎች ግን በኢንዞ በካሴዶ ትደበራላችሁ ብዬ አስባለሁ። ግን ካፒቴናችሁ ስላላችሁ ኩራት ሊሰማችሁ ይገባል ብዬ አስባለሁ። የሚገርም ካፒቴን ነው ያላችሁ። እውነት አፋችሁ ሞልታችሁ በየሄዳችሁበት የኛ ካፒቴን እኮ ጀምስ ነው ብላችሁ ብታወሩ እውነት በኩራት ማውራት አለባችሁ ብዬ ነው የማስበው። የቼልሲ ደጋፊዎች ካሴዶ ግን ዛሬ ዋጋ አስከፍሏችኋል። ግን አንድ ነጥብ ማግኘት ከሊጉ መሪ ያን ያህል የከፋ አይደለም ግን ቸልሲ ነጥብ ጥሏል ብዬ ነው ማስበው። እስቲ እናንተ የሚሰማቸውን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይፍ ማድረግ እንዳይረሰ እንዳይረሳ ቴንኪዩ። በሚያስጠላ ሁኔታ ነጥብ ጥለናል ቤተሰብ። ካይሴዶ ምንሆነ ነው? በፈጣሪ ስም ቼልሲ ሲዳኝ ያለ ቀይ ካርድ የማይዳኝ አንቴኒ ታይለር ላይ እንደዚህ አይነት ፋውል ትገባለ? አረ በስማ! እንዴት እዳ ካይሴዶ በቃ ማይሆን ስራ ነው የሰራው። ሶስት ነጥብ ምንወስዶውን ጨዋታ በጣም ነው የተበሳጨት። በጣም ያስጠላሉ። በቃ ቼልሲ ቀይ ወጥቶበትም ምን አይነት ዱንዴት ዶሚኔት አድርጎ እንደተጫወት አይታችኋል። ፈርስት አፍ ላይ ሰከንድ አፍም ትንሽ በቃ ትንሽ ተንገጫገጨ እንጂ በቃ ፈርስታ ፍቅድ ክጥን ያደረግ ነው ቀይ ወቶብን ማለት ነው። የሚያስጠላ ውጤት እግዚአብሔርን ቼልሲ ዛሬ ማሸነፍ ነበረበት። በቃ አርሰናል አንድ እንኳን ጎል ሊገባበት ሲሞከረበት እንናደዳለን። ሲያስጠላ አንተ ማን ነው አርቴታ በጣም እረፍ። ይሄ ባህሪ አያዋጣህም አርቴታ። አትነጫ ነጭ አሰልጣኝ ነው በቃ ኩሉ በቃ ያሰልጣኝ ሙድ አራምድ። እንዴ ነው የሚነጫ ነጭ። ሲያስጠላ በግዜ በጣም ነው የሚያበሳጨው ውጤት። በጣም ነው የሚያበሳጨው። ማንም አልተደሰተም በዚህ ውጤት። በጣም እድለኛውን ና በጣም ቀሽሙን አርሰናል አይተናል ዛሬ በጣም ነው በጣም ነው የሚደብረው። ቢስሚላ አንድ ተጫዋች ተቀንሶለት አርሰናል ማሸነፍ ካልቻለ በጣም የሚያሳዝን ነው። ኤኒዌይስ ግን ስቲል መሪነታችንን አስጠብቀን ያለ ነው ፈተና የሆኑባቸዋል ተብሎ ከታሰቡ ጨዋቶች አንዱ ናሸንፈናል፣ አንዱ ናቻ ወትናል ቪላና ብሬንትፎርድም እንደምናደርጋቸው አላውቅም። ማለት በቃ ዞ ሚንዲም እንደሆነ አላውቅም፣ ዜም እንደሆነ አላውቅም፣ ዜ ይመጣል ይሄዳል፣ ይመጣል ይሄዳል እና ኤኒዌይስ ግን ውጤቱ ውጤቱ እንዳያችሁት ነው አቻልቋል አራዳ ፌም የምነበርኩና እያስተላለፍኩኝ ነበረ ከዚህ በኋላ ደጋግሞ የሚጠሩኝ ይመስለኛል ይመቻችሁ ኤኒዌይስ አረ ጋይስ ተቃጥያል ተቃጥያል ነው የምላት ሞይሰስ ካይሴዶን ፈርሷል ቀያጣትም ቀያጣትም እንዲያንበደብን ወይ በቃ ምንም አደርጋችኋል ከዛ አሁንም የዋንጫው ባለቤት እኛ ነን ምንም አደርጋችኋል እሺ አሁን ምን ተብሎ ነው የሚወራው ምን ተብሎ ነው የሚወራው? ወረድ አንድ በአስር ተጫዋች እንኳን ወጥቶ አንድ ጎል አንድ ጎል በትንሹ እንኳን ማያሳ 45 ደቂቃ ነበርና አይደል አንድ ጎል አግብተን እግዚአብሔር የተቃጠልኩኝ አረርኩኝ ነው የምላችሁ። መለያ በሆነው በሴት ፒስ አግብቶ አንድ ጎል ግን ምን ተጫዋች ነው ነው ምን ተብሎ ነው ሻውን የሚወርደው? አንድ ማጋሽ እና ሳሊባን እንኳን አንዴ ዛሬ ባይኖሩ ሴት ቢ ሲግባብን ወይኔ ወይኔ፣ ምን ተብሎ ነው ሻውን የሚወርደው? ወይ መቃጠል ከመሆኑ ገረሰ አሁንም ነገን ቢሆን እንደኔ ይስሬድሽ ወይኔ፣ በሰዓትሽ ተጫውተሽ ነጥብ ተጋርተሽ ወጥተሻል። ይመች፣ በቤንች ገብተን ከረፍት በፊት ሶስት ቢጫ አይተን፣ ኧረ በስመ አብ፣ ሶስት ነጥብ ይገባ ነበር። ይሁን ይመች፣ ይችላል። ላቻ ለማያልፍ ውጤት ነው የለፋ ነው፣ ግን ይሁን አይችልም። ግን አክብራችሁን ለመጣችሁ በሙሉ ኢቨንታችን ላይ የተገኛችሁ በጣም ነው የምንወዳችሁ። ይቀጥላል፣ አሁንም ኢቨንታችን አላቆመም። ጋነርስ፣ ወደርክም ጠላህም በዚህ ጨዋታ ለቼልሲ ያለማጨብጨብ አይቻልም። ምንም ጥያቄ የለውም 38ኛው ደቂቃ ላይ ሌላ የትኛውም ተጫዋች ቢወጣ ምንም ችግር የለውም፣ ነገር ግን የቼልሲ የልብ ምት ሞተራቸው ሞይሴስ ካይሴዶ በቀይ ካርድ ወጥቶ የሚገጥሙት ክለብ ደግሞ በጊዜው ምርጡን ቡድን አርሰናልን እየገጠምክ ነጥብ ተጋርቶ መውጣት፣ ቀይ ካርድ አይቶ ጎል አስቆጠረ ገብቶብህ አንዳቻ መውጣት ይሄ የሚያስጨበጭብ ነው። ለዛውም ከቼልሲ ሳይፈሩ በጀብደኝነት ሙሉ ዘጠና ደቂቃውን ተጫውቷል ማለት ምንም ሪሲ ጀምስ ማለት ነው። ብቻውን ሶስት ተጫዋች ምንም ጥያቄ የለውም አጥቂ ነው ተከላካይ ነው በቃ ምን አለፋ። በቃ አረ ምንም ያልሆነውን ጠይቀኝ። በቃ የሚገርም ተጫዋች ማለት ነው። ቲምበር ባርሰናል በኩል እጅግ በጣም አስገራሚ ተጫዋች ነው። የሚችሉትን ሞክሯል አርሰናሎችም። ነገር ግን ቼልሲ የሚቀመስ አይደለም። ባርሴሎናን በሚገርም ሁኔታ አሸንፈው ነው የመጡት። አሁን ደግሞ ከአርሰናል ጋር ነጥብ ተጋርተዋል ማለት ነው። በሜዳቸው ሽንፈት አልቀመሱም ማለት ነው። በዛሬው ጨዋታ እጅግ በጣም አስገራሚ እንቅስቃሴ ቼልሲ ሙሉ ቡድን ቢሆን ከዚህ በላይ ውጤት ያስመዘግባል ብዬ አስባለሁኝ። እንደ እኔ አሳብ አስተታችሁን ኮሜንት ላይ ያስቀምጡልኝ። ሾርኮፕሊንክ እያደረጋቸው የፕላስ ምልክቷ እናንተ ነች። እግዚአብሔርን ቆይ እግዚአብሔርን፣ ይህን ጌም ለአስራ አንድ ብንጨርስ ሞተህ ነበር። ከዚህ የምትወጣው ሞተ ማለት ኖርዝ ለንደን እስኪጠፋብህ ነበር ምቀጠቅጥ። ዛሬ ግን እድሜ ለአንቶኒ ታይለር፣ ሁሌ ቀይ ካርድ ለሚመዝብኝ ዳኛ አለመታደል ነው። በዳኛ አላለቃቅስ አላለቃቅስ፣ ግን አመለጥክኝ። እሱን ብቻ ነው ልል የምችለው ነው። አመለጠኸኛ አንድ ነጥብ ወሰድክብኝ፣ አንድ ነጥብ ወሰድክብኝ። አንደር ዶክቲን ትሆናለህ፣ ለአስር እየተጫወትኩ አንደር ዶክቲን ማን አልቻልከኝም፣ አልቻልከኝም የኔን ምርጡን ተጫዋች አውጥቼ ማለት ነው። ካይሴዶ ፓልመር አልገባ አልገባ። የሞት ክነ ዘንድሮ ዋንጫ ታነሳለህ፣ ቆይ ታነሳለህ። አምልጠኛል፣ አምልጠኛል ወያለው ገና ወሳኝ ተጫዋችን በሰላሳ ስምንት ደቂቃ በቀይ አጥቼ ሰከንዳ ሙሉ በጎዶሎ ተጫዋች ተጫውቼ ፈርስታ ከሲዶ በቀይ ሳይወጣ በፊት እንደዛ በጨዋታ ብልጫ እየመራው አንድ ነጥብ ወስጄዋለሁ። እሺ፣ ይሄ ለእኛ እንደ ሽንፈት ነው። እሺ ከሲዶ ምንድን ነው የሰራው? አረ ከሲዶ ካንቴም ማይጠበቅ ስህተት ነው የሰራ ዛሬ ዛሬ እናሸንፍ ነበረ እሱ ባያታ ለማንኛውም፣ ቢሉ ፋሚሊስ ኮንግራቹሌሽን፣ እንኳን ደስ አለው። ይሄ ወንዳ ወንድ የሆነ ክለብ ነው የምንደግፈው፣ ዝም ብለን አይደለም። በበኩሉ ቼልሲያውያን እንኳን ደስ አላቸው፣ አርሰናልን ነጥብ ማስጣልም ችላችኋል። ተጠባቂ ሆኖ እንደ ደርቢ ጨዋታ በቼልሲና በአርሰናል መካከል የተከናወነ ሲሆን ሁለቱ ክለቦችም አንድ ለአንድ በሆነ አቻ ውጤት ጨዋታቸውን ማጠናቀቅ የቻሉ ሲሆን፣ በዚህ ጨዋታ ላይ አርሰናል ነጥብ ለመጣልም ተገዷል። በቼልሲ በኩልም በሰላሳ አምስተኛ ደቂቃ ላይ ሞሴስ ካይሴዶ በሰራት ጥፋት ምክንያት ከሜዳ እንዲወገድ የተደረገ ቢሆንም ነገር ግን ከዛ በኋላ በጎዶሎ የተጫወቱ ቼልሲዎች አርሰናል ላይ ብልጫ በመውሰድ እንዲሁም በቻሎ በአማካኝነት ከኮርና የተገኘችን ግብ ማስቆጠር የቻሉ ሲሆን እንዲሁም ለአርሰናል ደግሞ ሞሪኖ ማስቆጠርም ችሏል። ምንም እንኳን ቼልሲ በዚህ ጨዋታ ላይ በጎዶሎ የተጫወተ ቢሆንም አርሰናል ላይ ብልጫ መውሰድም ችሏል። አርሰናልም ይህን ጨዋታ አቻ መውጣቱን ተከትሎ ሰላሳ ነጥቦችን በመያዝ አንደኛ ደረጃ ላይ መቀመጥ የቻለ ሲሆን ቼልሲ ደግሞ 24 ነጥቦችን በመያዝ ሶስተኛ ደረጃ ላይ መቀመጥም ችሏል። እስቲ እችን ፋውል ተመልከቷት። ኢንካፔ በዚህ ጨዋታ ላይ በቀይ መወገድ አልነበረበትም ብላችሁ ታስባላችሁ? እንደ ቀይ ካርድ ነው ብዬ አስባለሁ። እስኪ የቼልሲ ደጋፊዎች እንዲሁም የአርሰናል ደጋፊዎች ምን ትላላችሁ? ሀሳባችሁን ማስቀመጥ ትችላላችሁ። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ምሽት መልካም